ብዙ ጊዜ ጠዋት ላይ ቁርስ መብራት ብዙም አልፈልግም፣ አልወድም፣ ደስ አይለኝም። አሁን አሁን ግን በጣም ምግብ ጧት ጧት ሰረማ አልበላ ልክ ምሳ ሰዓት ስበራ በጣም ነው ጨጓራዬን እያመመኛለሁ። ምግብ ስበራ ያቅረኛል። ይሄ ደግሞ ምግብ ጠዋት አልበላም ቁርስ ሲርበኝ ሲርበ ቆይቼ ምሳ ስበላ ማለት ነው። እና ዛሬ እንግዲህ እስኪ የቀኑን ወይን ወይም ደግሞ በመዳም ቤት ብሎግ በሚለው ያዙት ማለት ነው። እና ያው ስራ ምናምን ሰርቼ ጨራርሻለሁኝ። ሰላም፣ እንዴት ናችሁ? ውድ አገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙሉ ዓለም ነኝ። ዛሬ እንግዲህ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው ያው ሁልጊዜ ባይሆንም አንዳንድ ደስ ሲለኝ ቁርሴ እንበላለሁ ዛሬ ይዤላችሁ የመጣሁት በዛውም ሀሳቤን ሀሳብ ሰጣችኋለሁ። ለምን ይሄን ቪዲዮ መስራት እንደፈለኩ ማለት ነው። አብራችሁኝ ሁኑ። አዲስ ከሆናችሁ ሰብስክራይ ቪዲዮን ደግሞ ከወደላችሁት ላይክ በማድረግ ጀምሩት። እንግዲህ ዛሬ እንደ ማንኛውም ሰው ያው ጠዋት ተነስቼ ስራዬ ምናምን ከጨረስኩ በኋላ ቡና አርጠጣሁም ቁርስም አልበላሁም። ምክንያቱም ብዙ ጊዜ እኔ ጠዋት ጠዋት ቁርስ የመብራት ፍላጎት የለኝም፣ ቁርስ አልበላም። ግን ከሆነ ጊዜ በኋላ ቡና ጠጥቼ ከዛ ምሳ ሰዓት ስበላ ምግብ ያቀረኛልና እና በጣም ጨጓራዬን ያመኛል። በጣም እንትን አልኩኝ። ከዛ በኋላ ግን የሆነ ሰዓት ላይ ጠዋት ቁርሴን ከበላው ቡናም ጠጣው አልጠጣው ከዛ ከሰዓት ምሳዬን ስበራ ምንም ጤነኛ ነኝ። እና ብዙዎቻችን ብዙ ልጆች ጠዋት ላይ ቁርስ የመብራት ፍላጎት የለንም፣ እና ፕሊስ መብራት አለባችሁ። እና እሁድ ጊዜ አሁን በዚህ ሳምንት ውስጥ በጣም ደስ ሲለኝም ሳይሆን የግድብ መብራት ስላለብኝ ያው እንዳልኳ እንዳሳየኋቸው እንቁላል ሶስት እንቁላል ቀቀድኩኝ። እንቁላል አልውድም፣ በነገራችን ላይ ተቀቅሎ ግን በደንብ በስሎ በሚጥሚጣ እበላለሁ። ሳንዱች ሳይሆን እንዲሁ እና እንቁላሌን እንደዚህ እንደምታየት ልጫለሁኝ። ግን በጣም ነው የምወደው። ከቀይ ዶሮ ወጥ ሲገባ እንቁላል ግን እንደዚህ ተቀቅሎ እንደዚህ ራሱ አልበሰረም፣ ምን አስኳሩ በደንብ ጥቁር ሲር ነው በሱ የምወደው። አልወድም፣ እንቁላል ለምን እንደው አላውቅም። ከቀይ ወጥ ምናምን ግን ሲገባ በጣም ነው የምወደው። የኢትዮጵያ እንቁላል ይጣፍጣል። ራሱ እንቁላል እበላለው ኢትዮጵያ እያለው ዚህም ግን ለምዶ ታውቃላችሁ። በጣም ነው ከበለው በኋላ የሚያቅለሸልሸኝ ማለት ማፌን በቃ ያቅለሸልሸኛል። እና ለዛም ነው እንደዚህ የሚጣ የሚጨምርበት። እና ጧጧት ሳንዱች ምናምን ከምበላ ይልቅ እንቁላል እንደዚህ ቀቅየ ወይም ደግሞ የኢትዮጵያ ዳቦ ከጋገድኩ እንጀራ ወጥ ካለ እበላለው። ጧጧት ማለት ነው አገበ ጊዜ እንደዚህ የእነሱ ይሄ ለብኔ ክብዝ ምናምን ብዙም አይደለውም በፊል ነበረ የምበላው ከዛ እንደዚህ አድርጌ እንቁላሌን ስራ ነበርኩኝ። እና በጣም ሲርበኝ ነው እንቁላል ቀቅዬ የበላሁት ማለት ነው። ከዛ ግን ቡና ግን አልጠጣሁኝም፣ ሳልበላ አልጠጣም ብዬ አልጠጣሁም ዛሬ። ከዛ እንደዚህ እንቁላል ውቼን ከበላሁ በኋላ ግን አስኳሩ በደንብ ስላልበሰረ ቢያንስ ሁለት ነው ሶስቱ ነው የበላሁት ሶስት እንቁላል የቀቀልኩት እንደዚህ ትቼዋለሁ። ለምን በጣም ሲበስር ነው ደስ የሚለኝ እንቁላል ማለት ነው። ከዛም በነገራችን ላይ ግቢ ውስጥ እንትን አለ ሳር አለ። የአለቃዬ ግቢዋ በጣም ነው የሚያምረው፣ በጣም ነው ደስ የሚለው እና ከዛ ሳር ምናምን አየሁኝና እኔ በነገራችን ላይ ቡና ስጠጣ እንደዚህ ጭስ ተጭሶ ቡና ማለት በሌላ መልኩ እንዳታዩት። እኔ ቡና ደስ የሚለኝ እጣኑ በቃ ጭስ ያለው ሳር ያለው በቃ ሴሪሞኒ ምናምን ደስ ይለኛል፣ ቡና ማለት ነው። ግን እኔ ያው እንዳልኳችሁ እንቁላሌን በልቻለሁ። ከዛ በኋላ ቡና መጠጣት አለብኝ። ከዚህ በኋላ ቁስሳል አልበላ ቡና የሚባል አልጠጣም ብዬ ለራሴ ቃል ገብቻለሁ። በነገራችን ቡና ነው ምናምን ግትሁ ትችላላችሁ። ቡና በነገራችን ላይ እኔ እዚህ ሀገር ታሽጎ የሚሸጠው ኑስ ካፌ ምን ይገርመኛል። ብዙ ሰው ኑስ ካፌ ምናምን በጣም ነው የሚወዱት። እስቲር እንኳን ኢትዮጵያ ይዘው የሚሄዱ አሉ እና በጣም ነው የሚገርመኝ። እኔም በፊት ወሽድ ነበረ ይሄ ኑስ ካፌው ምናምን እና አልወሽድም። በጣም በፊት ስሪ ዋን ዋን እንዲሁም ደግሞ ታሽጎ የሚሸጠው ቡና እሱን ምናምን በጣም በቀን ሁለቴ ሶስቴ የጠጣ ነበረ። ግን አንደኛ እኔ አያረካኝም የዚህ ሀገር ቡና፣ ሁለተኛ ደግሞ ልቤን ያመኛል። ያበሻ ቡና ግን በቀን ሶስት አራት ብጠጣ ምንም አልሆንም። ግን ችግሩ ምንድን ነው? እኔ ምግብ አልበላ ምግብ ከበላው በኋላ እኔ አሁን ጨጓራዬ እንዴት ግራ ገባኝ። አሁን እኔ ምግብ ከበላው በኋላ ማለት ነው ያቅረኛል ልክ ምሳ ሰዓት ላይ ማለት ነው። ግን ጠዋት ቁርሴን ከበላው ከሰዓት ምሳ ብበላም ባልበላም የሆነ ምግብ ከበላው አያቅረኝም። ሶ የግድታ ጨጓራዬ ነው ወይም ደግሞ መብራት አለብኝ እየሰራሰብ የራሴን ፍርስፍና ነው ወይም የራሴን እንትን ነው ማለት ነው። እና እንዳልኳችሁ ከዛ ስራ ምናምን ጨርሼ ነበረ። ከዛ ዛሬ መኝታ ቤቴ ነው ቡና ያፈላው ያለሁት። ሶ ጠረጴዛ ላይ ምናምን እንደዚያ አቀራርቤ በጣም ደስ የሚል ቡና እየጠጣው እገኛለሁ። በዚህ አጋጣሚ ብዙ ልጆች ቁርስ ላይ በጣም አትበሉም። ብዙዎቻችን ና ፕሊስ መብላት አለባችሁ። እኔ በፊት በተለይ ቤሩት እያለው የአረብ ሀገር ምግብ በጣም ይጣፍጣል፣ በጣም ነው የምወደው። ለምንያቸው ይጣፍጣል። ክብዛቸውን እራሱ እንዲሁ ነበር ምበለው እንዲሁ በሻ ይበላ ሁሉ ነበረ በጣም እና በቃ ሳንዱች ይሄ ዛተር ምናምን አለ በቺዝ በምናምን። እዚህ ግን እኔ አሁን ያለሁበት ሀገር በቃ ምግባቸው ብዙም አይደለም። እኔ አልወደውም፣ ይቅርታ አድርጉልኝ። እና ሳንዱቻቸውን አልወደው፣ ምግባቸውን አልወደው በጣም ነው። እኔ ያን ያህል ደስ ብሎኝ የምበላው የዚህ ሀገር ምግብ እንትን ይሄ የከፍት ስጋ ወይም ደግሞ ስጋ የበግ ስጋ የበግ ስጋ ኦቨን ውስጥ ይከታሉ ከድንች ጋር ና፣ እሱን በጣም ነው የሚጣፍጠው። አንድ ምግብ እሱ ነው የምወድላቸው። ከዛ ውጭ ያን ያህል ብዙም አይደለሁም፣ ብዙም እኔ አልወድም ማለት። እንዳረባገር አገባ አይደለም ምግባቸው፣ እርጓቸው ውስጥ አይጣፍጠኝም። እኔ ቅት አድርጉልኝ ነው ማለት ለምን እንደ እንግዲህ አራት ዓመት አምስት ዓመት እየሆነ ነው እዚህ ሀገር ከመጠው ያን ያህል አይደለሁም። እና ጠዋት ተነስቻ ያን ያህል ቁርስ የመበላ ሰው አይደለሁም እንዳልኳችሁ፣ እንጀራ ካለ ወጥ ካለ የሆነ የኢትዮጵያ ነገር ካለ ጠዋት በላለሁ፣ ችግር የለብኝም። ግን ያ ነገር ከልለ የሚቀል ተነስች ቡና መጠጣት ብቻ ነው እና እኔ ቡና ያው የራሴን ያበሻ ቡና ከጠጣው ልቤን አያመኝ፣ ምን አይለኝ። ያኛውን ግን ከጠጣው በቃ ሰውነት የሁሉ ነው የሚንቀጠቀጠው። እና ሰው በዛ ምክንያት ነው ብዙ ጊዜ የአበሻ ቡና የምጠጣው። ምክንያቱም ትኩስ ነገር እኔ በጣም ነው የምወደው። ሻይ አልወድም፣ ይሄ ሻይ ምናምን በቃ ይሄ የሚጠጣ ነገር ከበች ነው ማንት ሲቀበጥ ሲ አልወድም፣ በጣም ነው የምጠላው። እና ውዶች፣ እየቁሳችሁን እየበላችሁ እየጠጣችሁ መስራት አለባችሁ። በተለይ ውሃ ጠጡ። ብዙዎቻችን በነገራችን ላይ ቤት ውስጥ በጣም ስንፍና ነው የያዘን እንጂ ቤት ውስጥ የሚበላ ነገር አይጠፋም። በተለይ ሰው ቤት ስንሰራ ቤት ውስጥ ምግብ ያለበትም አለ፣ ምግብ የሌለበት ነገር አለ። እኔ ምግብ የሌለበት ቤት ገብቻ አውቃለሁ፣ ምግብ ያለበትም ገብቻ አውቃለሁ። ምግብ የሌለበት ቢያንስ እንደፈለግኩት በቃ ቀላቅ ነገር ባይኖርም እንደምንም ብዬ የሆነ ነገር ሰርቼ መብራት አያቅተኝም። ግን ያ ምንድን ነው ስንፍና ነው። ስንፍና ካለ ግን ቤት ውስጥ ምግብ ቢኖርም ባይኖርም መስራት አንፈልግም። ብዙዎቻችን ለራሳችን ልክ ሰዎቻችን ሲወጡ ወይ ስልክ ላይ ነው ወይ ስልክ ነው የምናወራው እና ግን እኛኛ በተለይ አበሾች ምግብ በጣም በቃ ምግብ ላይ ችግር አለብን። በነገሮች የሌላ ሀገር ዜጎች በጣም ጎበዞች ናቸው። በጣም ነው የሚበሉት ሲሄዱም ሲመጡም ሲቀመጡም ፍሩትን አትክርቱን ኮከንበሩን ምኑን ይበላሉ። በጣም ነው ጨጓጓቸው የሚከፍትላቸው። እመቤቴን እኛ ብቶች ደግሞ በጣም ጥዩፍ ነን። በጣም እንሸቆረራለን፣ ጭራሽ እያጸዳን አንበላም። እኔ ሰላይ በአይኔ ሰላየው ነው እና ከዚህ በፊት እዚህ ሀገር የሆነ ቤት ስራ ገብቼ ነበር ለስድስት ወር እና እኔ ከኔ በፊት የነበረ የሰራተኛ ነበረች እና ሰረላንካናት እና እሷ ልትሄድ ብላ ነው እኔ እዛ ቤት የገባሁት እና ማለት ነው ጠዋት ልክ ዘጠኝ ሰዓት ላይ ሱቅ ሄደች። ሱቅ ሄዳ ማለት ነው እመቤቴን ጣፋጩን ምኑን ምኑን ገዝታ መጣች። በራሷ ብር ማለት ነው። ከዛ ገዝታ መታ ቁርስ እንብላለች ልክ ዘጠኝ ሰዓት ላይ፣ እኔ ቁርስ አልበላም ብዬ ቡና ኑስ ካፌ ጠጣው ማለት ነው። ልክ ደሞ አስራ ሁለት ሰዓት ሲሆን ደግሞ ብሬክፋስት ምናምን እንብላ ብላ ልክ እንደ አዲስ ኑስ ካፌና ሳንዱች ይዛ ተቀመጠች። በጣም ነው ጎበዞች ናቸው። በጣም በጣም አስበው ነው የሚበሉት፣ ራታቸውንም፣ ምሳቸውንም፣ ቁርሳቸውንም በጣም ጎበዞች ናቸው። በቃ ክፍላቸው በብስኩት በእያንዳንድ ነገር በጣፋጭ በብዙ ነገር የተሞላ ነው ክፍላቸው። ለምን ምግብ ከሰዎቻቸው እንኳን ባይገዙላቸው እራሳቸው ይገዛሉ። እኛ አንገዛም ሳይሆን ሰነፎች ነን ለሆዳችን በጣም እንሰንፋለን፣ ብዙ ጊዜ ማለት ነው። እኔ ግን አልሰንፍም። እኔ አሁን አሁን ላይ በተለይ እኔ አሁን ብዙ ጊዜ መስራት የሚከብደኝ ስራ ካለኝ ምናምን ነው። ብቻዬን ነጣን ብቻዬን ከሆንኩ ረፍት ከሆንኩ ግን እሰራለሁ፣ በጣም ነው የምሰራው። ታዩኛላችሁ፣ ብዙ ጊዜ ሊቭ ላይ ስገባ የምታዩኝ ታዩኛላችሁ። እና ምግብ መብላት ነውር አይደለም፣ በነገራችን ላይ በርቶ ጠንካራ መሆን ሰውነት ባዳ ነው ትላለች እናት፣ የሰውነት ባዳ ነው ሰውነት ባዳ መሆኑን በጣም በቅርቤ ሰዎች አይቻል በጣም ወፍራም የምራቸው ሰዎች ከጊዜ በኋላ ሰውነታቸው ቀንሶ ምን ብሎ ከስተው ሳይ በጣም ይገርመኛል። እና ሰውነታችን የራሳችን መንከባከብ አለብን ራሳችን በሰዓቱ መብላት መጠጣት አለብን ብዬ አስባለሁ ውዶችዬ እና ያው እኔ እዚህ ጋር አሁን ያሳየኋቸው እንቁላል ቡና ነው፣ ግን ሌላ ነገር መስራት ትችላላችሁ። ቤት ውስጥ ባለ አሁን እንቁላሉን በሳንዶች ማድረግ ትችላላችሁ ምናምን ነገር። እና እንዳልኳችሁ እኔ አሁን ላይ እያሻሻልኩ ነው። ከዚህ በኋላ ቁርሴን መብራት አለብኝ፣ ምክንያቱም ለመብራት እያሰብኩ ነው ከዚህ በኋላ ቁርሴን። ለእናንተ አሳያችኋለሁ ማለት ነው። እንግዲህ ዛሬ ቁጥር አንድ የመጀመሪያ ቀንቁ ሲ እንደዚህ በስነ ስርዓት በቀላ ራሴ ለኔ ብዬ እንትን ያልኩት የሰራሁት እና ግን እንዳልኳችሁ የኢትዮጵያ ምግብ ካለ ቤት ውስጥ ፍርፍር ምናምን ድርቆች ካለ በመድሀኒዓለም በጣም ነው የምበለው። እናም ውዶችዬ ምግብ ብሉ፣ ራሳችሁን ጠብቁ፣ ውሃ ጠጡ እና ሄን ለማለት ነው። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ባይ መልካም ጊዜ።